በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ቅዱስ ተብለህ የምትመሰገን የሰራዊት ጌታ እግዚአብሔር ሆይ ዓለማትን ሁሉ የፈጠርህ በውስጡ የሚኖሩትን ሁሉ በምረት በቸርነትህ ምግባቸውን አዘጋጅተህ በየጊዜውና በየሰዓቱ ሁሉ የምትሰጣቸው አንተ ነህና ክብርና ምስጋና ለአንተ ይሁን። አቤቱ አምላካችን እግዚአብሔር ሆይ እኛ ከበደል አንተ ደግሞ ይቅር ከማለት ሁልጊዜ ቦዝነህ አታውቅምና፣ ቸላ ብለህ አታውቅምና ዛሬም ነገም በደለኞች ነንና በደላችንን ሁሉ ይቅር እንድትለን እንለምናሃለን። እግዚአብሔርን ያየንባት ጽድቅን የቀመስንባት ከምድር እስከ ሰማይ ድረስ የደረሰች የጽድቅ መሰላላችን በጀሯችንን ሰማዊ የነበረውን እግዚአብሔርን በዓይናችን ያየንባት የተመለከትንባት ድንግል ማርያም ናትና እናትህም አንተ ባከበርሃት መስጋና በአንተ ባከበርሃት ልግ የተመሰገነች ትሆን። የተወደዳችሁ የእግዚአብሔር ቤተሰቦች መልካም የተመሰከረላቸውን በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ሰባት ሰዎችን ከእናንተ ምረጡ። የሐዋርያ ሥራ ምዕራፍ ስድስት ቁጥር ሶስት ላይ ይህንን መነሻ አድርገን መልካምነት ለሹመት ለምርጫ ያበቃልና ዛሬ ቅዱስ እስጢፋኖስ ቀዳሜ ሰማዕት የመጀመሪያውም ዲያቆን ተብሎ ይጠራል። ጥቅምት 17 በብዙዎቻችን ዘንዳ በተለይ በተለያዩ የገጠሪቷ ክፍል ኢትዮጵያ ውስጥ በዚህ ቀን ጥቅምት 17 የተቆረጠ ማር ለመድኃኒት ይፈለጋል። ከታሪክ ጋር የተያያዘ ነው። በወጣትነቱ ስለ ክርስቶስ መስክሮ በወጣትነቱ ስለ ክርስቶስ ሕይወቱን ሰጥቶ የወጣትነት ባህሪ ሳያሸንፈው የወጣትነት ባህሪ የራሱን ሕይወት ሳይቀማው በወጣትነቱ እግዚአብሔርን አገልግሎ መልካም ስሙን በመልካሙ መጽሐፍ ቅዱስ ላይ አስፈሮ ሰማይት የሚለውን ስም ተቀብሎ ቅዱስ የሚለውንም ጨምሮ እግዚአብሔር አምላክ ባከበረው ልክ እንድናከብረው እግዚአብሔር ፈቅዶ ከደጋግ አባቶቻችን በመጽሐፍ ቅዱስ ውስጥ ከሰፈሩት ሰማዕታት ወይም ደግሞ ቅዱሳን አንዱ ቅዱስ እስጢፋኖስ እንደሆነ መጽሐፍ ቅዱስ ይናገራል። ይሄ አሁን ያነበብሁላችሁ የንባብ ክፍል የሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ወንድሞቼ ሆይ በመልካም የተመሰከረላቸውን መንፈስ ቅዱስ እና መንፈስ ቅዱስንና ጥበብን የሞላባቸውን ሰባት ሰዎችን ከእናንተ ምረጡ በማለት ሐዋርያት ለሕዝቡ የነገሯቸው ቃል ነው። ዋናው ነገር በመልካም የሚለው ነው። መንፈስ ቅዱስ የሚመርጠው ምን አይነት ሰዎችን ነው የሚል ጥያቄ ሁልጊዜ ሊነሳ ይችላል። መልካምነት በብዙ ነገር ይገለጣል። ደግነት በብዙ ነገር ይገለጣል። መልካምነት ደግሞ ከብዙ ነገሮች በላይ ደግሞ ህይወት የሆነ በምድርም በሰማይም የተመረጠ ስም ነው። መልካምነት በሰው ዘንድም ቆይ ጥሩ ነው። መልካምነት በእግዚአብሔርም ዘንድም ትልቅ ቦታ አለው። መልካምነት ማድረግ ራሱን የቻለ እግዚአብሔር የሚፈልገው ከዛ ውስጥ ፈልፍሎ መርጦ የሚያወጣው ትልቅ የመንፈሳዊ ህይወት መንገድ ስለሆነ ብዙዎች ወደ እግዚአብሔር የሚቀርቡበት ከእግዚአብሔር ጋር የሚገናኙበት ስለሆነ መልካምነት ጥሩ ነው። እንግዲህ መልካም የሚለውን ስም ስንመለከት ይሄ ስም ለሰዎች ዝም ብሎ አይሰጥም። መልካም የሚለው ስም ሰዎች ላይ ቢወድቅ መልካም የሚለው ብቻ ስም ይቀራል እንጂ ውስጡ መንፈሳዊ ሊሆን አይችልም፣ ተግባራዊ ሊሆን አይችልም። ሰው በስሙ ስለተጠራበት ብቻ መልካም ሊሆን አይችልም። መልካም የሚለው ስም የሚያምረው የሚያስደስተው ትክክለኛ ቦታውን ከተግባር ጋር የሚሰራለት ሰው ሲያገኝ ነው። ብዙዎች በአገራችን ሰላም የሚባሉ ሰዎች አሉ፣ ግን ሰፈር እየበጠበጡ አገር እያወኩ ሰላም ሊባሉ ይችላሉ። ትንሣኤ የሚባል ስም ሊኖር ይችላል። ትንሣኤ ማለት ደስታ ማለት ነው። ክርስቶስ የተነሳበት ዕለት ስለሆነ ትንሣኤ ማለት ክርስቶስ ከመቃብር ተነሳን ማለት ነው። ግን ትንሣኤ ያልሆኑ ደስታ ያልሆኑ ሁልጊዜ ለቤታቸውም ለጎረቤትም ማዘን የሆኑ ሰዎች በዚህ ይጠሩበታል። ያ ግን ስማቸውንና ተግባራቸውን ይገልጣል ማለት አይደለም። የማይለጠፍ ስም በሰዎች ላይ እየተለጠፈ ስሙና እነሱ ሳይገናኙ ይኖራሉ። ለምሳሌ ብዙዎችን ብጠራ በቅዱሳን ስም ይጠራሉ። ጴጥሮስ ይባላል፣ ዮሐንስ ይባላል፣ ያዕቆብ ይባላል፣ ኤርሚያስ ይባላል። እነዚህ ሁሉ ሰዎች ስትመለከቶች ስማቸውን ይዘው ሌቦች፣ ስማቸውን ይዘው ነፍሰገዳዮች፣ ስማቸውን ይዘው ለዓለም ጸጥታ አስቸጋሪዎች የሆኑ ሰዎች ይገጥሟቸዋል። ስለዚህ ስምና ተግባራቸው የማይገናኝ ሰዎች ስላሉ ነው። አባና ስማችንም የማይገናኝ ሰዎች እንዳለን ሁሉ አባ ተብለው የማይጸልዩ አባ ተብለው አገልግሎት የማይሰጡ አባ ተብለው መንፈሳዊ አገልግሎት ላይ የማይገኙ ሰዎች እንዳሉ ሁሉ ስለዚህ ስምና ተግባር ይለያያል። ስለዚህ በዚህ ስራ ላይ የምንመለከተው እንግዲህ ከላይ ላንብላችሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገርም መጥተው የነበሩት አይሁድ በይሁዳም ኑረው የነበሩት አይሁድ አንጐራጐሩባቸው። በየቀኑ በተሰራው አገልግሎትም መበለቶቻቸውን ቸላ ይሏቸው ነበረና ይላል የሐዋርያት ስራ። አስራ ሁለቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው። አስራ ሁለቱ ደቀ መዛሙርት ነው የሚሉ ተመልከቱ። የእግዚአብሔር ልጆች ህዝቡ እየበዛ ሄደ። ወንጌል እየተሰበከ ሄደ። ክርስቶስ ከሄደ በኋላ ክርስትና በየቀኑ ይሰበካል። ብዙ ሰዎች ወደ ክርስትናው ይጨመራሉ። በዚያን ሰዓት የነበረው ምግቡ ሁሉ በአንድነት ነው። የሚገኘው ገንዘብ ሁሉ በአንድነት ነው። የራስ የሚባል ነገር አንዳችም ነገር ስላልነበረ ሰዎች በዚህ እየበዙ ሲሄዱ አገልግሎት የሚሰጡት ሰዎች እየቀነሱ መጡ። እየቀነሱ በመሄዳቸው ማጉረምረም መጣ ይላል። እነዚህ ጥቂት ሰዎች ሐዋርያት ስብከቱን ጥለው ማህበራቱን ማስተናገድ ጀመሩ። ማህበሩ እየሰፋ ሄደ። የተጠሩበት ዓላማ፣ የወጡበት ዓላማ እግዚአብሔር ያስቀመጣቸውን ዓላማ ወደ ምግብ ሊቀየር ሆነ። እነሱ ወንጌልን መስበክ ከአሕዛቡ መንደር ክርስትናን እየሰበኩ ብዙ መንጋዎችን ወደ ክርስትና ሕይወት ውስጥ መጨመር ነው የእግዚአብሔር ጥሪው። ነገር ግን እነሱ በዚህ ስራ ላይ ሆነው ወንጌል ለማገልገል አልቻሉም። እና ይህንም በመሆኑ ማጉረምረም በዛ ይላል። አጉረመረሙባቸው በየቀኑ በተሰራውም አገልግሎት መበለቶቻቸውን ይላል፣ ሽማግሌዎች አሮጊቶችን ማለት ነው። አሮጊቶቻቸውን ቸላ ይሏቸው ነበረ ይላል። አሮጊቶች በባህሪያቸው እንክብካቤ ይፈልጋሉ። ብዙ ነገር አይተው ነው የመጡት ወልደው ከብደው ቤታቸውን ጥለውን የመጡት እና ሮጥ ሮጥ የሚለው አገልግሎት ሮጥ ሮጥ ከሚለው ከወጣቱ ጋር ሆነ፣ አሮጊቶችን ቸላ ማለት መጣ። በዚህ በክርስትና ሕይወት ውስጥ መከፋፈል እንዳይፈጠር የወንጌል አገልግሎትም እንዳይቆም ሐዋርያት አንድ ነገር አሰቡ። አስራ ሁለቱ ሐዋርያት ነው የሚለው። ስለዚህ በስራቸው የተመሰከረላቸው መልካም አገልጋዮች የሆኑ መልካም ማለት ክፉንም ደጉንም ጻድቁንም ሀጡንም እኩል አድርጎ የሚያይ ማለት ነው። ተመልከቱ! መልካም ሰው ማለት ይህንን ያሟላ ነው። የአንድ ቀን መልካምነት አይደለም። የሳምንት መልካምነት አይደለም። የወራት መልካምነት አይደለም። በሃይማኖት ውስጥ የሚመጣ ሁሉን እኩል አድርጎ የሚያይ መልካምነት ነው። ዛሬ የተቸገር ነው ይሄ ነው። የሃይማኖት ካባ ለብሰናል፣ የሃይማኖት ቀሚስ ለብሰናል፣ የሃይማኖት ሻሽ ጠምጥመናል፣ የሃይማኖት መስቀል ይዘናል፣ የሃይማኖት ቆብ አድርገናል። ግን መልካምነት ከኛ የለም መልካምነት ስለዚህ መልካም የሆኑትን ሰዎች እንምረጥ አሉ። ተመልከቱ ማን? አባቶቻችን ሐዋርያት። እንግዲህ መልካምነት አንዳንድ ጊዜ ለራስ ቢሆንም መልካምነት ለሰዎችም መብራት ይሆናል። ለሰዎችም መልካም የማቴዎስ ወንጌል ምዕራፍ 19 ቁጥር 17 ላይ አንድ ቃል እናገኛለን። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ግን ትእዛዛቱን ሁሉ ጠብቅ። መልካም መሆን አንዱ ትእዛዙን መጠበቅ ነው። እግዚአብሔር የሚለውን እግዚአብሔር የሚወደውን እግዚአብሔር ልታደርግለት የሚገባውን ነገር መጠበቅ ነው። አንድ ወጣት ባለጸጋ መጣና ወደ ጌታ ኢየሱስ ክርስቶስ ጥያቄ አቀረበ። በሳምንት ሁለት ቀን እጾማለሁ፣ አስራት በኩራት አወጣለሁ። ይሄ መልካምነት አይደለም፣ የሃይማኖት ግዴታ ስለሆነበት ነው መልካምነት ማለት ሳትታዘዝ ማንም ሳያስገድድህ በሕሊናህ ስለ ሃይማኖትህ ለሰዎች ሁሉ ቅን ነገር አሳቢና ከክፋት መራቅ በጎ ማሰብ ማለት ነው። በጎ ማሰብ ማለት ነው። ስለዚህ ያን ጊዜ እግዚአብሔር ከአንተ ጋር ይሆናልና እንግዲህ አውሳለው ኢየሱስ ክርስቶስ ሲመጣ ይሄ ሰው ክርስቶስን እየሰበከውን የመጣ መምህር፣ መልካም ሰው ነህ፣ ቅን ሰው ነህ። እኔ የሚቀረኝ ምንድን ነው? ሁሉን ነገር አድርጌአለሁ። ተመልከቱ፣ መልካም ሰዎች አድርጌአለሁ አይሉ ሁሉን እኩል አድርጎ የሚያይ ሰውን ያጣ ነው። መልካም የሆነ ሰው የተመሰከረለት ሰው ስለዚህ ይህንን መልካም እንግዲህ አውሳ አለው ይሄን ሁሉ ካደረግህ መልካም ብለህ ለምን ትጠይቀኛለህ? መልካም የሆነ አንድ ነው አለው። ወደ ሕይወት መግባት ብትወድ ግን ትዕዛዛቱን ጠብቅ። ወደ ት ወደ ህይወት መልካም ወደ ሕይወት መንገድ መግባት የሚችሉት መልካም አድራጊዎች ቅኖች ናቸው ማለት ነው። ለዚህም ነው እንግዲህ ለዚህ ሰው የተሰጠው መልስ ይህንን ይመስላል። ወደ ሐዋርያት ለመልሳችሁና መልካም ሰዎችን እንፈልግ አሉ። መልካም ሰዎች ተፈለጉ። ከነዚህ መልካም ሰዎች መካከል ሰባት ሰዎች መረጡ ይላል። እነዚህን ምረጡ አሉ። ሰባት ሰዎችን ከእናንተ ምረጡ አሉ። ሄት ማኅበሩ ውስጥ ቅን የሆኑ ሁሉን እኩል የሚያዩ አድሎ የሌላቸው ለእናትና ለአባቴ የማይሉ ለአገሬ የማይሉ ለዘሬ የማይሉ ለሰው ልጅ ሁሉ እኩል ራብ ቢርበውም ራብ ይሰሟል ብለው የሚያስቡ ቅን የሆኑ ሰዎችን እንዲመርጡ ሐዋርያት አዘዙ። እኛ ግን አሉ ሐዋርያት ለጸሎትን ቃሉንም ለማገልገል እንተጋለን አሉ። እንጀራ ማብሰል፣ ውሃ መቅዳት፣ እግር ማጠብ፣ እናንተን ማስተዳደር ከጀመርን የእግዚአብሔር ቃልና የጸሎት ሰዓት ይጠፋብናል ይቀርብናል ስለዚህ ይህንን ማድረግ የሚችሉ ሰዎች መልካም የሆኑ ለእናንተም ለእኛም ቅን የሆኑ ሰዎች ምረጡ አሏቸው። ይህንንም ቃልም ህዝብን ሁሉ ደስ አሰኛቸው። ተመልከቱ፣ የእግዚአብሔር ልጆች መስራት የሚገባቸው ህዝቡን ደስ የሚያሰኝ ነገር ነው። ዛሬ ህዝቡን የሚያሳዝኑ ሰራተኞች እንጂ አገልጋዮች እንጂ ህዝቡን የሚያስደስቱ አገልጋዮች ባለማችን ላይ የሉም። ህዝቡ ሁሉ ደስ ተሰኙ። አንዳንዴ ህዝቡ ላይ ሳይወዱ በግድ የምንወድቅባቸው ሰዎች አሉን። እየጠሉን እናገልግላችሁ፣ እየሸሹን እናገልግላችሁ የምንላቸው ነገር ግን እየወደዱን ብናገለግላቸው ቃላችንን ይሰማሉ። ከክፉ ነገር ርቀን መልካም ሰዎች ሆነን ብናገለግላቸው ቅን ይሆናሉ። ከኛ ብዙ ነገር ሊማሩ ይመጡና ከኛ ፍሬ ነገር ያጣሉ። ስለዚህ ህዝቡን የሚያስደስት ነገር ነገሯቸው። ህዝቡን በዚህ አልተከፉም፣ ደስ አላቸው ይላል መንፈስ ቅዱስንም የሞላባቸውን ሰው አንደኛ ስጢፋኖስን፣ ሁለተኛ ፊልጶስንም፣ ሶስተኛ ጵሮኮሮስ ማለት ነው ሰባት ሰዎች በአጭሩ መረጡ። በሐዋርያትን ፊት አቆሟቸው ይላል በማን ፊት በሐዋርያት ፊት ሐዋርያት የእግዚአብሔር ደቀ መዛሙርት ናቸው መንፈስ ቅዱስ ያደረባቸው ያረፈባቸው ናቸው ስሙን ተሸክመው የሚኖሩ ድጉ የሚፈውሱ ለምጽ የሚያነጹ ሙት የሚያስነሱ ደቀ መዛሙርት ናቸው ከጸለዩም በኋላ እጃቸውን ጫኑባቸው ይላል ከጸለዩም በኋላ እጃቸውን ምን አሉባቸው? ጫኑባቸው። መንፈስ ቅዱስን ማሳደር የሚችሉት እጅ ጭነው ስለሆነ፣ ስልጣንን መስጠት የሚችሉት እጅን ጭነው ስለሆነ እግዚአብሔር ለሐዋርያት እፍ ብሎ በመንፈስ ቅዱስ ንሱ መንፈሰ ቅዱሰ ብሎ ሰጣቸው። እነሱ ደግሞ እፍ ብለው እንደ ፈጣሪያቸው ሳይሆን እንደ ፍጡርነታቸው እጃቸውን ጭነው ነው እጃቸውን የባረከው ደግሞ እግዚአብሔር ነው። ስለዚህ በዚህ ስልጣን ሰጥቷቸው የዲቁና ስልጣን ማለት ነው። የመጀመሪያው ሰው በሐዋርያት የተሾመው ቅዱስ እስጢፋኖስ ዛሬ ጥቅምት 17 ቀን ነው። እሱ ብቻ ሳይሆን ቅድም የጠርቀሷቸው ሰባቱም ዲያቆናት የተሾሙት ዛሬ ነው። ለዚህም ነው ዛሬ ጥቅምት 17 ቀን የቅዱስ እስጢፋኖስ ሹመቱ ተብሎ የሚጠራው። ሌሎቹንም ስላላከበርናቸው እንጂ ወይም ደግሞ ጽላት ተቀርጾ ስላልተመሰገኑ ስላልተከበሩ ነው እንጂ እነዚህም ሁሉ አብረው ዛሬ ንግሳቸው፣ ክብራቸው፣ ሹመታቸው ነው። ለዚህም ነው ቀዳሜ ሰማዕት ቅዱስ እስጢፋኖስ እያል የምንጠራው የምናመሰግን የእግዚአብሔር ልጆች እንግዲህ ዛሬ ስንመለከት ወንጌላ ማን ነው? ሰማዕቱ፣ የመጀመሪያው ዲያቆን፣ የመጀመሪያው ተሿሚ፣ የመጀመሪያው ከሐዋርያት ቀጥሎ ስለ ክርስቶስ እየመሰከረ መሥዋዕትነትን የተቀበለ ሰማያት ተከፍተው ያየ ይህ ሰማዕት ይህ ዲያቆን ቅዱስ እስጢፋኖስ ነው። በረከቱ በሁላችን ላይ ይደርብን። እግዚአብሔር አምላካችን ላስተማረን ለገሰጸን ክብር ምስጋና ይግባው። ዛሬ ዓላማዊ የሆነውና መልካም ሰዎችን መምረጥ በምን ርዕስ ነው የተማርነውና መልካም ሰዎች እነማን ናቸው? ዛሬ ዓለማችን ላይ መልካም ሰው የጠፋባት ዓለም ናት። መልካም ሰዎች ቢኖሩ መልካም ተከታዮች ይኖሩ ነበረ። ሁሉም በድለዋል። ሁሉም አጥፍተዋል። ሁሉም ከእግዚአብሔር ሸሽተዋል፣ ርቀዋል። ሁሉም ወደ እግዚአብሔር መቅረብ ተስኗቸዋል። ስለዚህ የእግዚአብሔር ልጆች፣ እግዚአብሔር ሰው ባጣበት ዘመን ላይ መልካም ሰዎች እንሆን፣ በጨለማው ዘመን ላይ መብራቶች እንሆን። ዛሬ ሰዎች ሰው ፍለጋ ከእግዚአብሔር በታች ያሉትን ሰው ፍለጋ ይንከራተታሉ፣ ግን መልካም ሰዎችን አጥተዋል። ቢቀርቧቸውም ወንበዴዎች፣ ሌቦች፣ ዘራፊዎች ናቸው፣ ተኩላዎች ናቸው፣ መስቀል ይዘው በመስቀል የሚዘርፉ ካባ ለብሰው በካባቸው የሚያታልሉ ቆብጭ ነው በቆባቸው የሚያታልሉ ፈረጅያ ለብሰው በፈረጅያቸው የሚያታልሉ መልካም ሰዎች የጠፉባት ዓለም። መልካም ሰዎችን መፈለግ አለብን። እኛ መልካሞች ከሆን የሚወለዱት መልካሞች ይሆናሉ። እኛ ሌቦች ከሆን ደግሞ ሌቦች ይሆናሉ። ስለዚህ መጀመሪያ ዛፉ ተተጣመመ ቅርንጫፉም በጠማማው ላይ ይበቅላል፣ ያድጋል፣ ፍሬም አይሰጥም። ስለዚህ የእግዚአብሔር ልጆች ዛሬም፣ ነገም ከነገም በኋላ መልካም ሰዎች እንድንሆን እግዚአብሔር ዳን ያስተማረን፣ የገሰጸን የአባቶቻችን አምላክ ከሁላችን ጋር ይሁን። ወስባት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን